መልካም ቤተሰብ አሉ። ትናንት ቤተሰቦቹ ምን አገባኝ እኔ ቤተሰቦቹ ስል ሆነ ያደረጉት ተረዳኝ። ምን ሆነህ ነው ኛ ጤነኛ ቢሆን ኑሮ ስንት አመት ፍላዊ ኖሮችሁን ልጅ እንደዚያ ለማድረግ አይፈቅድለትም ነበረ። እኔ እንደ ጤነኛ ሰው ስላላሰብኩት ነው፣ መኝታ ቤት ያስገባችው እንደዛ አይደለም፣ ሽንት ቤት ነው የገባው። የመኝታ ቤት ነው የምታይው ሽንት ቶፊቅን ከማስፈታት ከጤናው እየመሰለኛ፣ አይደለም ጤነኛ አይደለም። ተረጋጋ። በክፉም በደጉም ሰዓት አሪፍ ጊዜ አሳልፈናል። ገባህ አይደለም? ህክምና መወሰድ አለበት። አንተ ምን ሆነህ ነው? ምን ሆነህ ነው ማለት ነው? እኔ ይልፉዬ፣ እንደዚህ ምንድን ነው ያደረግሽው? ግልጽ አድርግልኝ እንጂ ሶፊ፣ ምንድን ነው የምታወሪው? ምንድን ነው? ግልጽ አላደረግሽልኝ። የተፈጠረ ችግር አለ ይልፉ ነ ገባ እኔ ክፉ ሰው መሆን አልፈልግም። እና ዛሬ በቃ የተፈጠረው ነገር ይፈጠር ብዬ የሆነ ቦታ ላይ ወስኜ መጥቻለሁ። ሶፊ አሁን፣ ሶፊ አታረግ፣ ሶፊ እንደዚህ አይነት የቀሽም ስራ አትሰሪ በሌላ ሰው አስር ሺ ብር ሰጠውኝ እና ከዛ በዋስ አስፈቅድ። ለዛም በቃ ሶፊ የምሬን አይደለም ብይ ሰሪ ሶፊ ቶፊቅን ተወጃለሽ። ሆኖ እየቀለልሽ ቢ እኔ በቃ ጨካኝ ሰው መሆን አልፈልግም። ሶፊ ጭራሽ ቤትሽ ውስጥ